አገልግሎት ልዩ ልዩ ነው። ይህንን ታውቃላችሁ። አንደኛ ቆሮንጦስ ምዕራፍ 12 ቁጥር 3 አገልግሎት ልዩ ልዩ ነው። ቅድም ወገኖቻችንን አያችሁ። እዚህ ጋር ሄኖክ ተጫወተ፣ ወንድማችን ዘመረ። እንደው ዝም ብለን ብድግ ብለን እኔም እጫወታለሁ ብዬ አሁን እዚህ ላይ ግርግር ልፈጥር አልችልም። እንደውም ባይገርማችሁ ከኢትዮጵያ ጀምሮ ያሬድ ሙዚቃ ቤት ገብቻ አውቃለሁ ድሮ ልጅ እያለሁ ወላጆቼ አዝማሪ ልትሆን ነው ብለው አስወጡኝ። ከዛ በኋላ ደግሞ በሱዳን ቀጥሬ ተምሬ ያለው ቅድም ለእህቴ ነግራት ነበር። ኖታ የሚባለውን ነገር በቀሪቴት ሪቴት ያደርገኛል እሱን አንብቦ መጫወት። አሜሪካ እያለሁም እንዲሁ ትምህርቴ ገብቻ አለሁ። አልሆነም፣ ለእኔ አልሆነም። ስለዚህ ምን አታገለኝ። ስለዚህ የተሰጣቸው እንዲሁ ነካ ሲያደርጉት የሚሆን ነገር አለ። ወገኖች ስለዚህ በተሰጠን ነገር ነው የሚሆነ አገልግሎት ልዩ ልዩ ነው። ዛሬ ሁላችን የምንታገለው የሚታይና ስም የሚያመጣ ነገር ላይ ነው የምንታገለው። ሰው የማያየው የተደበቀ አገልግሎት ዋጋው ግን በእግዚአብሔር ፊት ታላቅ ነው፣ ታማኝ ሆነን ካገለገልን ምናልባት ጊዜ እንዳልወስድ ቶሎ ብዬ ልመስክርላችሁ። ከብዙ ዓመታት በፊት እያነበብኩት አላስታውስም ቢ 30 ዓመት ከዛ በላይ አንድ ቤተ ክርስቲያን በአንድ ቦታ ይሰራ ነበር አሉ። በጣም ማሲቭ የሆነ ቤተ ክርስቲያን እና በዛ ቦታ ላይ በጣም መልካም የሆነ ህንፃ ተሰራ። እንደዚህ አይነት ስቴንለስ ግላስ ነው ያለው። በጣም ለመርቃት እየተዘጋጀ ያለ ፓስተሩ ያችን የመክፈቻዋን ቀን እየጠበቀ ቁጭ ብሎ እንደ ወገኖቼ ለፈርስትሮው ላይ እያየ ህንፃውን እያመሰገነ ምን እያለ እያደነቀ ወደዛው እንቅልፍ ሽልብ አድርጎታል። ከዛም በኋላ ህልም አየ። ህልም ያየው አንዲት አሮጊት ሴትየው ሽልማትን ጌታ ሲሰጣ ካየ ከዛም በኋላ ነቃና፣ በደንብ ነው ያሳየው ጌታ ያችን ሴት እስከነ ስሟ ድረስ። ከዛም በኋላ ተነሳና ዲያቆናትን ጠራ፣ ሽማግሌዎችን ጠራና እንደዚች አይነት ሴትዮ እዚህ አካባቢ ታውቃላችሁ ሆይ አለ። ረኛ እናውቅም። በሉ ሂዱ፣ ትፈለጋሉ። ሄደው ሲፈልጉ ሲፈልጉ ሲፈልጉ በአንድ ደሳሳ ጎጆ ውስጥ አንዳሮጊት ሴትዮ ተገኘች። ከዛም በኋላ ፓስተር፣ ተገኘች አለት፣ አምጧት አመጧት። ፓስተሩ እንዲህ አላት፣ እኔ እዚህ ቦታ ላይ ቁጭ ብዬ እረፍት ሳደርግ ድንገት እንቅልፍ ወሰደኝ፣ ህልምም አየሁ። ያየሁትም አንቺን ነው። ያየሁትም ደግሞ ጌታ ሽልማት ሲሰጥሽ ነው። ምንድን ነው ያደረግሽው? ለዚህ ቤተ ክርስቲያን ሥራ ምንድን ያደረግሽው? አላት ፓስተር፣ እኔ ምንም የሚደነቅ ነገር አላደረግኩም፣ ነገር ግን አህዮቹ ድንጋይና ውሃ ይዘው በቤቴ ባለፉ ቁጥር ሳርና ውሃ እሰጣቸው ነበረ። አያችሁ፣ ሰው እንደሚያይ እግዚአብሔር የሚያየው ሌላ ነው። ወገኔ፣ ዛሬ ችግራችን ሰዎች አይተው አፕሮቫል እንዲሰጡ ነው የምንፈልገው። በሰማይ ያለው እግዚአብሔር ግን አይቶ አፕሮቭ ካደረገን ማን ነው የሚቃወመን ወገኖች? ወገኖቼ ስለዚህ ንስራ ማን አፕሮቭ እንዲያደርገው የሰማይ አምላክ እግዚአብሔር አፕሮቭ እንዲያደርገው ያቺን ሴትዮ ወገኖች የተሰብስበው ከፍተኛ ጥሩ ልብስ ሰጥተው ምን ብለው በቃ እቺ ማንም የማያቃት ሴትዮ የበዓሉ ድምቀት ሆነች ጌታ ሲያከብር እንደዚህ ነው መርዶክዮስን እንደዚህ አይደለም እንዴ ጌታ ያደረገው ዮሴፍንስ ከእስር ቤት አቻኩለው ያወጡት እንደዚህ አይደለም እንዴ ጌታ ሲያከብር የሚከለክል ማንም የለም። ወገኔ አንድ ነገር ልንገር፣ እህቴ፣ አንድ ነገር ልንገርሽ። ዋናው ቁም ነገሩ በእግዚአብሔር ፊት ታማኝ ሆነን መሮጥ እንጂ። ማክበር ያውቅበታል፣ ከፍ ማድረግ ያውቅበታል፣ መሾም ያውቅበታል፣ ማግነን ያውቅበታል፣ እነሆ ማውጣት ያውቅበታል። የእስራኤል ቅዱስ እግዚአብሔር፣ እኔ ምስክር ነኝ፣ አይቻለሁ። ይሄ ጌታ ይህንን ያደርጋል። ስለዚህ ወገኖቼ በተሰጠን አገልግሎት እንትጋ። አነታገል በዚህ ዘመን ስሙ ጋጋታው ምኑ ጋጋታው፣ ሁልጊዜ እንደምነግራችሁ ነው። ስሙ ሁሉ ደግሞ ዓለም አቀፍ አገልግሎት ነው። እኔ ይሄ ያቺ ነገር ምንም አልገባችኝም፣ ማይም በዱኝም ምንም ምንም። ለምንድን ነው ዓለም አቀፍ? እዛ የተለያየ ገጠል ውስጥ ቁጭ ብሎ ዓለም አቀፍ የሚለው ማን ነው የሚያውቀው? አንድ ጊዜ ዱሮ ዱሮ ልጅ ሆኜ የማረሳው ነገር ጋዜጣ እንዲሳነብ የምናምን ወረዳ ገበሬ ማህበር ይላል እ አሁን ረስቼዋለሁ። በጣም ከአርባ ዓመት በላይ ነው። እና የሬገንን መንግስት ተቃወሙ። በደንብ ስሙኝ። የምናምን ወረዳ ገበሬ ማህበር የሬገንን መንግስት ተቃወሙ። ሁ ከርስ በመጀመሪያ ማን ነው የሚያውቃቸው? እነሱ አይደለም። መቃወም የፈለጋቸውን ቢያደርጉ ጫካ ቢገቡ ደሬገን መንግስት ምንድን ነው የሚያመጡት ለውጥ? ወገኖቼ፣ ስለዚህ አገልግሎት ልዩ ልዩ ነው ያለን፣ የተሰጠን አገልግሎት ግን ፍጹም ነው። ዛሬ ሰዎች ትራንዚት ሲያደርጉ፣ እኔ አሁን የሰውን እየወቀስኩ አይደለም፣ ግን ከመጽሐፍ ቅዱስ ላይ ስለማላገኝለት ነው። አገልግሎት ትራንዚት ያደርጋሉ። በዝማሬ ይጀምራል፣ ፓስተር ይሆናል፣ ከዛ ሐዋርያ ይሆናል። እንዴት ነው ግን? እኛ ወደ ኋላ ቀረም ማለት ነው። እኔ እንግዲህ 1990 ዓ.ም ነው ፓስተርነት የተሾምኩት። ከዛ ጀምሮ አሁንም ፓስተር እኔ ፋራኔ ማለት ነው እንግዲህ። ሌላ ሌላ ውስጥ አልገባሁም። እኔ የሚስማማኝ ጌታ የሰጠኝ ነው። ነህ ያለኝ ነው የሚስማማኝ። እረኝነቱ አስቸጋሪም ቢሆን ግን ተስማምቶኛል። ክብር ለጌታ ይሆን እንጂ እኔም ለምን እታገላለሁ? ነቢይ ብዬ ሐዋርያ ብዬ የሌለኝን ነገር ለምን ይጨነቃለሁ? የሰጠኝ በቃኛል። እስቲ የሰጠኝ በቃኛል በለው። ከበቂም በላይ ነው። አልገባቸውም። ከበቂም በላይ ነው። የሚከብርበት የሰራዊት ጌታ እግዚአብሔር ስለሆነ አገልግሎት ተጀምሮ የሚቆም ሳይሆን የምንፈጽመው አደራ ነው። አገልግሎት ተጀምሮ የሚቆም ሳይሆን የምንፈጽመው አደራ ነው። ለአርኪጳም፣ በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ። እንጂ አግሪፓ ትንሽ ወደ ኋላ ለማለፍ ፈልጎ ይሆን አላውቅም፣ አልተጻፈም። ግን ለአንድ ሰው እንዲህ ስትሉት ተጠንቀቅ ስትሉት ሂዝ ን ደንጀር አደጋ ውስጥ ነው ማለት ነው። ፊልጵስዮስ ራፍ ሁለት ከቁጥር 25 ጀምሮ ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁን ይናፍቃልና፣ እንደ ታመመም ስለሰማችሁ ይተክዛል። በእውነት ታመው ለሞት እንኳ ቀርቦ ነበርና ነገር ግን እግዚአብሔር ማረው ሐዘን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቃለል በብዙ ፍጥነት እልከዋለሁ። እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እርሱንም የሚመስሉትን አክብሯቸው። በእኔ ዘንድ ካላችሁ አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራርዶ ከጌታ ሥራ የተነሳ እስከ ሞት ቀርበዋልና፣ ይሄ በጣም ደስ የሚል ምስክርነት ያለው ሰው ነው። አፍሮዲጦ በእውነት በጣም በጣም ብዙ መልካም ነገር አለው። በዚህ ቦታ ላይ አንዳንድ ነገሮችን አብረን ብናነሳ መልካም ነው ብዬ አሰብኩኝ። አንደኛ፣ የመጀመሪያው ኢምፕሬስ ያደረገኝ ከጳውሎስ ጋር በወንድማማችነት የተሳሰረ ነው። ከጳውሎስ ጋር አፍሮዲጦስ በወንድማማችነት ወንድማማች ያደረጋቸው ማን ነው? ጌታ ነው። ስለዚህ በጌታ ወንድም እኛ የእግዚአብሔር ልጆች በክርስቶስ ኢየሱስ ያመንን ሁሉ ወንድማማችና እህትማማችንን። ይሄ ደግሞ ለከንፈር ሳይሆን በእውነት በተግባር ሊገለጥ ይገባዋል። ስለዚህ ጳውሎስ ወንድሜ ይለዋል ከአፍሮዲጦስ ጋር የተሳሰረበት ነገር አለ። መጽሐፍ ቅዱስ እንደዚህ ይናገራል። ሰው አባትና እናቱን ይተዋል፣ ሁለቱም አንድ ይሆናሉ ይላል። አይደለም ባል ሲደመር ሚስት እዚህ ቋልቱ ዋን የሂሳብ ማቴማቲካል ሩል ዋን ፕላስ ዋን ዋን የሆነበት አንድ ጊዜ ዘፍጥረት ላይ ብቻ ነው። አሁን ላሳያችሁ የፈለግኩትን ስሙኝ። ለዚህ ነው ፍቺ በእግዚአብሔር ፊት በጣም ከባድ ነገር ነው። ለምን? የተጣበቁ ሰዎችን ነው የምንገነጥለው። ለምሳሌ ይሄ ነገር ስንት ነው? አንድ ነው። ባልና ሚስት በላቸው። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ይሆናሉ አለ። ፍቺ ገብቶ እነዚህን ሲለያያቸው ሁለት አቅጣጫ ሄዱ። ሼፑን ታዩታላቸው ወረቀት ነውና ሊገልጽልን ፔይኑን አይችልም እንጂ፣ ፔይኑ ወገኖቼ በጣም በጣም ከባድ ነገር ነው። ስለዚህ በቤተ ክርስቲያን ውስጥም እኔና እናንተ ወንድማማችና እህትማማች ከሆንን። ነገ ብድግ ብለን ይሄንን አጥቢያ ጥለን ስንሄድ ግድ ማይለን ከሆነ በመጀመሪያውኑ አልተጣበቅንም ማለት ነው። ግሉድ አልሆንም፣ አልተያያዝንም፣ በክርስቶስ ፍቅር አልተሳሰርንም ማለት ነው። ስለዚህ መለያየት ሊያመን ይገባል። ዛሬ መለያየት እንደ ክብር ነው። ምክንያቱም አንዱ ብድግ ይላል ሌላ ቦታ ይሄዳል፣ ሌላ ነገር ይከፍታል። ስለዚህ በዛን ሰፋን ምናምን አልበዛንም፣ አልሰፋንም እንደ አሜባ ነው የሆነው። ወገኔ፣ የመለያየት ጉዳይ ለእግዚአብሔር ፔንፉል ነው ለእኛ ባይሰማን። ስለዚህ እነዚህ ሰዎች ጳውሎስና አፍሮዲጦስ የወንድማማችነት ሪሌሽንሽፕ ነው ያላቸው ሌላው ከጳውሎስ ጋር አብረው የሚሰራ የሚያገለግል ነው። እነዚህ ወገኖቻችን ዛሬ መጥተው ሲያገለግሉን አብረው ነው የመጡት። ለምን? አብረው ስለሚያገለግሉ ነው። እዚህ እኛ ጋር የሚያገለግሉ አገልጋዮች በሙሉ አብረን እናገለግላለን። አብረን ነው የምንወጣው፣ አብረን ነው የምንገባው። የምናገለግለው አንድ ጌታን ስለሆነ ነው። ጳውሎስ አፍሮዲጡስን ምን አለው? የክርስቶስ ወታደር አለው። ይህ አባባሉ በጣም እኮ ሚሊታሪ ቃል ነው የክርስቶስ ወታደር ነው አንድ ጊዜ በጣም ረጅም ዘመን ነው ናይሮቢ ያለን ሙሉቀን መለሰ መጥቶ ሲዘም የኢየሱስ ወታደር ነኝ የሚል መዝሙር ነበር እዋጋለሁኝ አልሸነፍም የሚል በእውነትም የክርስቶስ ወታደር ነን እስቲ ስንት ሰው የክርስቶስ ወታደር ነው የበረታ ወታደር ። አሁን አንድ ሚሊታሪ አዛዥ እዚህ ቆሞ ቢል ሚሊታሪ ከሆናችሁ ምንድን ነው የምትሉ? ደንገጥ ነው የምትሉ። ታውቃላችሁ ወታደሮች ካምፕ ጠፍተው ሰዎች ይሄ መጠጫ የሚጠጣበት ቦታ ምናምን ምናምን ሲሄዱ ሲቪል ለብሶ አለቃቸው ይሄድና ምንም እንዳይደለም የሚያደርገው ኮማንደር ሲል ስለለመዱት እዛው ብልቅ ብልቅ ይላሉ። ከዛ በኋላ ያው ይሰበስብና ወደ ቅጣት ይወስዳቸዋል። እኛ የክርስቶስ ወታደር ነን። ያለነው በጦርነት ላይ ነው ወገኖቼ። ስለዚህ እየተዋጋን ነው ያለነው ከሚታይ ሳይሆን ከማይታይ የጠላት አሰራር፣ የጨለማ ጉልበት ጋር ሌት ተቀን እየተዋጋን ነው ያለነው። አሸናፊዎች ነን እንጂ ተሸናፊዎች ደግሞ አይደለንም። መሪያችን ከአሸናፊዎች እንድንበልጥ አድርጎናልና። ስለዚህ ወገኖቼ በአፍሮዲጦስ የተሰጠው ማዕረግ የክርስቶስ ወታደር። ወታደር ደግሞ ቆፍጣና ነው። ወታደር ደግሞ ወደ ተላከው ነው የሚሄደው። ወታደር ኑሮ ምድረ በዳ ነው። ወታደር ስለሌላው ነው የሚሞተው። ወታደር ለራሱ ሞቶ አያውቅም ወገኖቼ። ወታደር እንደው ወታደር የሚለው ወጥቶ አደር የሚለው ቃል ነው። ስለዚህ ኑሮ እንደ ቀበሮ ጉድጓድ ውስጥ ነው። ስለዚህ እኛም ወገኖቼ በዚህ ምድር ላይ ስንኖር የክርስቶስ ወታደር ነን። ሌላው አፍሮዲጦስ የፊልጵሶስ ሰዎች መልእክተኛ ነው። እዛ ላይ ያለውን ነው ቶሎ ቶሎ እያወራሁላቸው ያለሁት ለጳውሎስ የሚያስፈልግ ነው የሚያገለግለውን ሕዝብ ናፋቂ ነው። በዚህ ቦታ ላይ ሳነብ ትዝ ካላችሁ ይሄ አፍሮዲጦስ ታሞ ነበረ፣ እስከ ሞት ድረስ ታሞ ነበረ። ነገር ግን አፍሮዲጦስ ግድ ያለው የእሱ ህመም ሳይሆን ቅዱሳን አፍሮዲጦስ ታሞ ሊሞት ነው ብለው ሰምተው ስላዘኑ የነሱ ሐዘን ያሳዘኑ አይገርማቸው። ይሄ ሰውዬ በህመም ላይ ያለ ሐዘኑ ግን ስለ ሌሎች ነው የሚያዝነው እንዴት አይነት ፍቅር ነው! እንዴት አይነት በእውነት መተሳሰር ነው! እንዴት አይነት በእውነት መያያዝ ነው! በዚህ ቦታ ላይ የምንመለከተው ስለ ሌላው ግድ የሚለው ጳውሎስ ደግሞ ምን አለው? የጎደለውን የሚሞላ አለ። በእኔ በኩል የጎደለውን እሱ መጥቶ ይሞላል አለ። ወገኖቼ ልክ እንደ በትዳር አናሎጂ እንውሰደው ባልና ሚስት አንዱ በሚደክምበት ሌላው ይበረታ፣ ሌላው በሚበረታበት አንዱ ይደክማል። ለዚህ ነው ባልና ሚስት እየተደጋገፉ ዘመናቸውን መሄድ የሚችሉት። ቤተ ክርስቲያንም እንደዚህ ና አንዱ ብርቱ በሆነበት ሌላው ደካማ ነው፣ ሌላው በደከመበት ደግሞ ብርቱ ነው ሌላው። እያንዳንዳችን የሌላውን ወገን የሚደግፍ አቅምና ብቃት አለን ወገኖቼ። ይሄንን ግን አንድ ላይ አምጥተን ለክርስቶስ አካል ልናውለውና አብረን ሴሌብሬት ልናደርገው ይገባናል። ስለዚህ ወገኖቼ ወንድማችን አፍሮዲጦስ እንመለከት። ስለ ራሳችን ምን ልንል እንችላለን? ስለ ሌላው ምንድን ነው የሚሰማን? የሌላውን ጉድለት ለመሙላት ምን ያህል የተዘጋጀንን? ለማገልገል ወደ ቤተ ክርስቲያን ለመምጣት ምክንያቶቻችን እጅግ የበዙ ናቸው። ከማገልገል ይልቅ ላለማገልገል ያለን ምክንያቶች እጅግ ብዙ ናቸው። ስለዚህ ወገኖቼ፣ በዚህ ዘመን አገልግሎትን የምናይባቸው መንገዶች ሁሉ በጣም ብዙ ናቸው። ለክርስቶስ ክብር ሳይሆን ሰዎች ለራሳቸው ክብር ያገለግላሉ። ዋጋን ከፍለን ሳይሆን ዋጋ ተከፍሎን ነው የምናገለግለው። ሌላውን ለመጥቀም ሳይሆን እኛም በማይጎዳ መልኩ ብቻ ነው። አትድረስብኝ አልደርስብህም እያለን ነው የምናገለግለው። አገልግሎት ግን መሰጠት ነው። ከተሰጠን ደግሞ ብዙ የሚደርስብን ነገር አለ። እንደውም ይሄንን እግዚአብሔር ቢነግረን አናገለግልም። በእውነት እኔ በመጀመሪያ እግዚአብሔር ወደ እረኝነት ሲጠራኝ እንዲህ እንዲህ እንዲህም አለ ብሎ ቢነግረኝ እሺ ብዬ አልቀበለው። አገልግሎት የሚያመጣው ነገር አለ። እኔ አንዳንዴ እንደውም በእውነት ይቅርታ አድርጉልኝና ከልቤ በጣም እስቃለሁ። ስሙኝ ለምን እንደምስቅ አንድ ሰው ፓስተር ሆነ ተብሎ ድል ያለ ነገር ተደግሶ ትልቅ ነገር ይሆናል። በእውነት የሚደገስለት ነው? ለዚህ ሰውዬ ማልቀስ ነው ያለብን። ለምን? የሚገባበት ሁኔታ ዋጋ የሚያስከፍለው እንጂ ድግስ የሚያስደግስለት አይደለም፣ በፍጹም። መጽሐፍ ቅዱስን ተመልከቱ ወገኖቼ። እኔ አሁን ስለሚሆነው ሰዎች ስለሚፈጥሩት ኦርኬስትሬት ስለሚያደርጉት ነገር አይ ሪሊ ዶንት ኬር አባውት ዳት አይ ሪሊ ዶንት። መጽሐፍ ቅዱሳዊ ነው ወይ ነው የኔ ጥያቄ። እኛ በዘጠና ዓመት ሲጸለይልን አንድም ሰው አልነበረም። አንድ አሜሪካዊ ፓስተር ነው ሱዳን ነው ካርቱም ነው የተጸለይልኝ እና በቃ ቀጭን ሰው አፍሮ በቃ ልክ እንደው ንፋስ የሚወስደው አይነት ሰው ሆኜ ጸለውልኝ። ድግስም አላየው። እዛ ሱዳን ሀጃባሬዳ ይባላል፣ ለስላሳ ነገር በአረብኛ ሀጃባሬዳ ይባላል። ሀጃባሬዳም አልጠጣን፣ በቃ ገባን ወደ ቤታችን። የእግዚአብሔር ስራ በቲፎዞ በጭብጨባ በተለያየ ነገር አይሆንም። ኢየሱስ ክርስቶስ ወደ አገልግሎት ሲመጣ ሴረሞኒ አይታቸዋል? የቱ ላይ ነው ያያችሁት? ኢየሱስ ክርስቶስ መጥምቁ ዮሐንስ ሲመጣ፣ እነ ጳውሎስ ሲመጡ ሴረሞኒ ተደርጎ በእልልታ በጭብጨባ ተደግሶ ሀገር ሁሉ ሲበላ እና ሰውየው የተለያየ ልዩ ነገር ሲደረግለት እኔ ደግሞ እሱ ነው የሚገርመኝ ይህ የምናንጠለጥላቸው ነገሮች ምናልባት እንዲህ ብለን እናስባለን፣ ካህን ሊሆን ነው። ተሳስተናል። ምክንያቱም ሁላችን በክርስቶስ ካህናት ነን። እኔን ካህን አታደርጉኝም። እያንዳንዳችሁን ተስፋዬን አምጥቼ እዚህ ኦርዴን ባደርግ ካህን አላደርገውም። ቢኮዝ ሂዝ ኦልሬዲ ካህን ፕሪስት ነው። ይስ። ከእግዚአብሔር ቃል የወጡ በዘመናችን ብዙ ነገሮች አሉ። አንቃወምም። ምንም አይመስልንም። ሆ ብለን ነው የምንቀበለው። ችግር ተፈጠረ። እውነት ነው ግን። ስለዚህ ወገኖቼ፣ ሌላውን ለመጥቀም ሳይሆን እኛን በማይጎዳ መልኩ ብቻ ነው የምናገለግለው። ዝቅ ብለንና በትህትና ሳይሆን ተለምነን ተለምነን ነው የምናገለግለው። እኔ በአገልግሎት ብዙ ያሳዘኑኝ አገልጋዮች አሉ። አሁን ትቸዋለሁ። ናሽቤል ተነሴ ያለው እደውልላቸውና እባክህ ወንድሜ ወደኛ መጥተህ ብታገለግለን ምንም ችግር የለው ይላሉ ቤተክርስቲያኗ በሌላት አቅም ትኬት ገዝታ ትልክላቸዋለች ሰፋ ያለ ከእኛ ቁጥሩ ሌላ ቦታ ሲያገኙ አስተር ይቅርታ አድርገልኝ እንደዚህ ሆኜ እንደዚህ ሆኜ እንደዚህ ሆኜ ይላሉ። ግን የሚያሳፍረው ምንድን ነው? ደሴም ዊክ ደሴም ሳንዴ ፖስተር ያወጣሉ። አያችሁ፣ ችግሩ ሰይጣን ፐርቨርተስ ያደርገን እንደዚህ ነው የሚያደርገ እና ፖስተር ይለጥፋሉ። የምናገለግለው የትም ይሁን የቱም ዝቋላም ሆነ አቦ የትም ይሁን እናገልግል፣ የምናገለግለው የእግዚአብሔርን ሕዝብ ቅዱሱን ሕዝብ በደሞ የተዋጀ በደሞ የተገዛ የእግዚአብሔር መንግስት ነው የምናገለግለው። ይሄ ፐርስፔክቲቭ ከሌለን ዋጋ የለው። ልጨርስላቸው እዚ ላይ ጨርሼ በቀረው ትንሽ ጌታን አምልከን እንሄዳለን። አሜን ነው ማቴዎስ ወንጌል ምዕራፍ 20 ቁጥር 28። ሁለት ላም በበላቸው አሳጥረዋለሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ጌታዬ እንዲያገለግሉት ካልመጣ እኔ ልዩ ኮንሲደሬሽን የምፈልግበት ምንም ምክንያት የለም። ምንም ፓስተር ስለተባልኩ፣ ከሌ ስለተባልኩ፣ ያ ስለተባልኩኝ ልዩ ፕሪቪሌጅ የለኝም። አያም ዋን ኦፍ ዘ ፒፕል ሁም አይም ሰርቪንግ የማገለግለው ህዝብ እንደ ማንኛውም አንድ ነኝ፣ እኔም አንድ ነኝ። ዛሬ በጣም ነው የምንኮፈሰው በታይትላችን። እንደውም ሰዎች ተሳስተው ታይትላችን እንኳን ካልጠሩ በጣም ነው የሚደበላለቅብን። እኔ ሁሌ ለወገኖች እነግራቸዋለሁ፣ ደሬ በሉኝ፣ ደራ በሉኝ፣ ደሮ በሉኝ፣ ጋሼ በሉኝ፣ እንደፈለጋችሁ በሉኝ። ማንነቴን የሚቀይር ምንም ነገር የለም። እውነትም ስሜ ነው ደረጄ ስሜ ነው፣ እናትና አባቴ አወጡልኝ ዘመኔን የምጠራበት አሁንም የካናዳ መንግስትም ያውቀኝ በዚህ ሆኖ፣ በፓስተር አያውቀኝም። ስለዚህ ወገኖቼ ጌታ ነው እንትናችን፣ ሞዴላችን ጌታ ኢየሱስ ክርስቶስ ነው እሱም ብቻ ነው መመልከት ያለብን። አይደለም ግድ የላችሁም፣ በዘመኑ የሚሆኑትን ሁኔታዎች እያየን ግራ እንጋባ። እንዲሁም የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ይችን መጨረሻ ልንገራችሁና ጨርሳለሁ። ዮሐንስ 12 26 የሚያገለግለኝ ቢኖር ይከተለኝ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። አገልግሎት ከእግዚአብሔር ነው። አገልግሎት ለእግዚአብሔር ነው። የሚያከብር እግዚአብሔር ነው። የሚያወጣ እግዚአብሔር ነው። አገልግሎት ኢየሱስን ፈለግ መከተን ነው። እሱ በሄደበት አቅጣጫ መሄድ ነው። እሱ የተናገረውን መናገር ነው። እሱ የሆነው መሆን ነው። አገልግሎት ትልቁ ሞዴላችን ማንም አይደለም፣ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዚህ ወገኔ፣ ለንጥቀት ስንዘጋጅ አገልግሎታችንንም መፈተሻ አለብን። እንዴት ነው እያገለገልን ያለን? የማናገለግል ሰዎች እስከ መቼ ነው ቁጭ ብለን የምንጠብቀው? ምን እንድንባል ነው የምንፈልገው? አንዳንዴ እንላለን ጊዜው አይደለም። ሀውድዩ ነው። ነገ እኮ የኛ አይደለም፣ ያንተ አይደለም፣ የኔ አይደለም። አንድ ቀን እንላለን። አንድ ቀን ላይ ሳንደርስ ልንወሰድ ወይ ጌታ ሊመጣ ይችላል። ስለዚህ በልባችን ባለው እግዚአብሔር ባስቀመጠው ነገር የክርስቶስን አካል ልንጠቅም እርስ በርሳችን ልንደጋገፍ ይገባናል። ክርስቶስን ስንጠብቅ እየተጋን ልንጠብቀው እጅግ አስፈላጊ ነው። አሜን ነው። ክብር ለኢየሱስ ይሁን። ጌታ አምላካችን የተመሰገነ ይሁን። ሃሌሉያ! ክብር ለጌታ። አሜን ነው። ክብር ለኢየሱስ ይሁን።